በመድረኩ የፓርቲውን ያለፉት ዘጠኝ ወራት የተግባር አፈጻጸም ሪፖርት ያቀረቡት የክልሉ መንግስት ረዳት ተጠሪና የፖለቲካና ርዕዮተ ዓለም ዘርፍ ኃላፊ አቶ በላይ ተሰማም ፓርቲው በሀገሪቱ ሁለንተናዊ ብልጽግናን እውን ለማድረግ እቅዶች በመያዝ በፖለቲካ፣ ማህበራዊና ዲፕሎማሲያዊ ስራዎች ላይ በርካታ ተግባራትን ሲከውን ቆይቷል ብለዋል። የፓርቲው ውጥኖች ትውልድ ተሻጋሪ እንደመሆናቸው ጠንካራ አደረጃጀቶችን በመፍጠርና የመንግስትን ሁለንተና ሰራዊ ስራዎች በመከወን ትልቅ አስተዋጽኦ ሲያበረክት ቆይቷል ብለዋልም። የአስተሳሰብና የተግባር አንድነት የሚፈጥር ትልቅ ሚና ይኖረዋል። የአስተሳሰብና የተግባር አንድነት ሲፈጥር ደግሞ ብልጽግና ፓርቲ ያስቀምጣቸውን ራዲዎች ግቦች ለማስታካት በሚያስችል መንገድ የአሻራ ፖለቲካ የና ምንድነት ትልቅ ምቹ ሁኔታ ወይ የሚፈጥር ነው ማለት ነው። ስለዚህ አሻራ ፖለቲካ ደግሞ ስናስቀምጥ ከህዝባችን ጋር ያለን ቁርኝነት ቁርኝት እና በህዝባችን ዘንድ ፓርቲያችን ሊኖረው የሚችለውን ቅቡልነትን የበለጠ እያጎለበተ ባለፉት ሰባት ዓመታት በፓርቲው መሪነት የተከናወኑ ዋና ዋና ተግባራት በጥልቀት መገምገማቸውን የገለጹት አቶ በላይ በየጊዜው የሚሰጡ ስልጠናዎች የአመራሩና አባላቱን ግንዛቤ ማስፋታቸውንም ገልጸዋል። በፓርቲው መሪነት በሌማት ትሩፋት በማህበረሰብ አቀፍ ጤና መድህን እንዲሁም በትምህርት ለትውልድ መርሃ ግብሮች የተከናወኑ ተግባራት ተጨባጭ ለውጥ ማስመዝገባቸውን የመድረኩ ተሳታፊዎች አንስተዋል። ፓርቲ አጠቃላይ መርነቱን እንዲያጠናክር ማድረግ ለየትኛውም ተግባር ስኬት እጅግ በጣም ቁልፍና ወሳኝ ነው የሚለው ነገር በደንብ መውሰድ በጣም ጠቃሚ ነው። አሁን ቢሆን የበለጠ መጠናከር መቻል አለባቸው። ይህን የፓርቲ መርነትን ለማሳካት ከተወሰዱ ሀሳቦች አንዱ የንቅናቄ አጀንዳዎችን ኦውን አድርጎ የመምራት ጉዳይ ነው። ፓርቲው አብሮ የመራቸው በርካታ አጀንዳዎች አሉ ከተረጅነት ለመላቀቅ በግብርና ስራ የሌማ ትሩፋት ላይ ስራ እድል ፈጠራ ላይ ማጠመ ላይ የጀማመራቸው ጉዳዮች አሉ። ቀጣይ ግን እኔ በሁሉም ቢሮዎች ላይ በጣም የንቅናቄ አጀንዳ የሚሆኑ ጉዳዮች ተለይተው በፓርቲ መሪነት የማንመራ ከሆነ የምንፈልገውን ውጤት አናመጣምና እዚህ አካባቢ ላይ በደንብ መጠናከር የሚችልበት ሁኔታ ላይ አሁንም ቢሆን የበለጠ ትኩረት ብናደርግ፣ እኛም የድርሻችንን ብንወጣ የግብርና የተሻለ የግብርና ስራም ለመስራት የተሻለ የትምህርት የተሻለ የጤና ስራ የተሻለ የመሰረተ ልማት ስራ ለመስራት የተደራጀ ህዝብ ወሳኝ ነው። ከሀሰተኛ መረጃ ስርጭት ከፖለቲካ አዝማሚያና አባላትን በጥራት ከማፍራት አንጻር ያሉ እንቅስቃሴዎች ሊፈተሹና በቀጣይ ሊስተካከሉ የሚገባቸው ናቸው ተብለዋል። የፖለቲካ አዝማሚያ ግምገማ ላይ አላየውም። ቅድም ሪፖርት ላይ ስልጠናዎች ላይ ነው በጣም የነበረው። ይህን ያክል ስልጠና ይህን አድርገናል የሚለው ጥሩ ነው፣ አሪፍ ነገር ነው የሚበረታታ ነው ግን አዝማሚያ ግምገማና አጸፋ ስራ ላይ የተከናወኑ ስራዎች ላይ ለቀጣይ መቅረብ አለባቸው ብዬ ነው የማስበው። ይሄ ሩትን ስራ መሆን አለበት ለፓርቲ በተለይ ለፖለቲካና አቅም ግንባታ ዘርፉ